በጸሎተ ሐሙስ ጉልባን አዘጋጅተን የምንመገብበት ምክንያት ይሄ ነው። ሸር በማድረግ ለማያውቁት አሳውቁልኝ። ጉልባን ከባቄላ ከክ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ የጾመ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበር አብኩተው ጋግረው መብላት ያለመቻላቸው ሁኔታ ያመለክታል። ያን ጊዜ ያልቦካው ሊጥ የጋገሩ ቂጣ መብላት ንፍሮ ቀቅለው ስንቅ መያዝ ተግባራቸው ነበር። ይህንም ለማሰብ በሰሞነ ሕማማት ቂጣ፣ ጉልባን በማዘጋጀት በዓሉ ይታሰባል ማለት ነው። በጸሎተ ሐሙስ ይህን መሰረት በማድረግ የሚዘጋጀው ጉልባን እንዲሁም ቂጣ፣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ የሚያስጠማ በመሆኑ የጌታን መጠማት ያስታውሰናል። የትውፊት ስርዓት ከእስራኤላውያን የመጣ ሲሆን በኢትዮጵያም አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው